ሰላም ጤና ይስጥልን። የመጋቢት ሶስት አጫጭር የሶከር ኢትዮጵያን ዜናዎች እንሆ። የኢትዮጵያ ፕሪምየር ሊግ የ 22ተኛ ሳምንት የአዳማ የመጨረሻ ጨዋታዎች ዛሬ በተደረጉ ሶስት መራ ግብሮች ተጠናቀዋል። እረፋዱን በተደረገው የአርባ ምንጭ ከተማና መቀለ ሰበ እንደርታ ጨዋታ ቦና አሊ በመጨረሻ ደቂቃ ባስቆጠራት ብቸኛ ጎል ከተከታታይ ሽንፈቶች በኋላ መቀለዎች ወደ ድል ተመልሰዋል። ከሰዓትም በቀጠሉ ጨዋታዎች መቻል በፋሲል ከነማ አራት ጎሎች ተቆጥረውበት አራት ለሁለት ተሸንፏል። ጌታነ ከበደ፣ ሁለት ቢንያም ጌታቸውና ምኞት ደበበ አንዳንድ ጎሎችን ሲያስቆጥሩ መቻልን ከሽንፈት ያልታደጉ ሁለት ጎሎችን ደግሞ አቤል ነጋሽና ፊልሞን ገብረ ጻዲቅ አስቆጥረዋል። የምሽቱ የቅዱስ ጊዮርጊስና ድሬዳዋ ጨዋታ ያለ ጎል ተጠናቋል። በአዳማ የነበረውን ቆይታ ያጠናቀቀው ሊጉ ከሀያ ቀናቶች በኋላ በሐዋሳ የሚመለስ ይሆናል። መድን በአርባ አንድ ባህርዳርና ኢትዮጵያ ቡና በኩል 33 ነጥቦች በግብ ክያ ተበላልጠው ከአንድ እስከ ሶስተኛ ላይ ተቀምጠው ሲገኙ ሀዋሳ፣ አዳማ፣ ስሁል ሽረና ወልዋሎ ደግሞ ወራጅ ቀጠና ጤና ላይ የሚገኙ አራቱ ቡድኖች ናቸው። የወቅቱ የሊጉ መሪ ኢትዮጵያ መድን ተከላካይ ለማስፈረም መቃረቡ ታውቋል። በአሰልጣኝ ገብረ መድን ኃይሌ እየተመሩ ሊጉን በአርባ አንድ ነጥቦች እየመሩ የሚገኙት ኢትዮጵያ መድኖች የኋላ ክፍላቸውን ለማጠናከር በማሰብ ተከላካዩ ታየጋሻውን ለማስፈረም መቃረባቸውን ሰምተናል። የስብስብ ጥልቀት ችግር ያለባቸው የኢትዮጵያ መድኖች በቅርቡ ከወልዋሎ ጋር በስምምነት የተለያየውን ታየጋሻውን ወደ ስብስባቸው ለመቀላቀል ነው የተቃረቡት። በቀጣይ ቀናት የሕክምና ምርመራውን የሚያደ ያደርገው ተጫዋቹ በቀጣዮቹም ቀናት ፊርማውን ያኖራል ተብሎ ይጠበቃል። ከዚህ ቀደም በአርሲ ነገሌ፣ በአዳማ ከተማ፣ በቅርቡ ደግሞ በወልዋሎ አዲግራት ዩኒቨርሲቲ ተጫዋቱ ተጫወቶ ማሳለፉም ይታወሳል። የኢትዮጵያ ሴቶች ፕሪምየር ሊግ የ15ኛ ሳምንት ጨዋታዎች ነገ በሚደረግ አንድ ጨዋታ ጅምሩን ያደርጋል። ነገ ረፋዱን ባህር ዳር ከተማን ከአርባ ምንጭ ከተማ ጋር የሚያገናኝ ሲሆን አርብ ደግሞ አዳማ ከተማ ከመቻል፣ ድሬድዋ ከአምብሪቾ፣ ኢትዮ ኤሌክትሪክ ካዋሳ ጋር ይጫወታሉ። ቅዳሜ ኢትዮጵያ ንግድ ባንክ ከአዲስ አበባ፣ ሲዳማ ቡና ከልደታ ጋር ይገናኛሉ። የቦሌና ቂርቆስ ጨዋታ ደግሞ ወደ ሌላ ጊዜ መራዘሙ ነው የታወቀው። የኢትዮጵያ ከፍተኛ ሊግ ጨዋታዎች ዛሬ ቀጥለው ተደርገዋል። ባሳለፍነው ሰኞ የተጀመረው የምድብ ለ 15ኛ ሳምንት የመጨረሻ ቀን ጨዋታዎች ዛሬ ሲደረጉ የካ ክፍለ ከተማ ቦዲቲን 3 ለ2 ሲረዳ ከኦሜድ ላ ጋር ያለ ጎል ያጠናቀቀው ደሴ ከተማ በበኩሉ ነጌላ አሪሲን በልጦ መሪነቱን የሚያጠናክርበትን እድል ያለ ጎል በማጠናቀቁ ሳይጠቀምበት ቀርቷል። ትላንት ጅምሩን ያደረገው የምድብ ሀ ጨዋታዎች ደግሞ በ16ኛ ሳምንቱ ዛሬም ቀጥ ቀጥሎ እንጂባራ ነቀምትን ሁለት ለአንድ ደብረ ብርሃን ደግሞ አምቦን አንድ ለዜሮ አሸንፏል። የምድቡ የመጨረሻ ጨዋታዎች ነገ ሐሙስ ሲውሉ ቤንች ማጂቡና ከጋሞ ጨንቻ፣ ዱራሜ ከተማ ከአዲስ አበባ ከተማ ጋር ከተጫወቱ በኋላ የሳምንቱ መርሃ ግብር የሚጠናቀቅ ይሆናል። ካፍ ፓትሪክስ ሙሴፔን በድጋሚ ፕሬዝዳንቱ አድርጎ መርጧል። የአፍሪካ እግር ኳስ ማህበር ካፍ በካይሮ ባደረገው አስራ አራተኛው አስቸኳይ ጠቅላላ ጉባኤው ደቡብ አፍሪካዊን ባለሀብት በድጋሚ ፕሬዝዳንቱ አድርጎ መርጧል። ባለፉት አራት ዓመታት ካፍን በፕሬዝዳንትነት የመሩት ፓትሪክስ ሙሴፔ ለቀጣዮቹ ተጨማሪ አምስት ዓመታት ተቋሙን በበላይነት እንዲመሩ ተመርጠዋል። በስራ አስፈጻሚነት ደግሞ ከታንዛኒያ፣ አልጄሪያ፣ ካሜሮን፣ ላይቤሪያ፣ ጋና እና ዲሞ ዲሞክራቲክ ኮንጎ የተካተቱም ሆነዋል።